ለእርቅ ካልሆነ አንድ የተጣላ ሰው ማለት ነው፣ ደውሎ እዚህ ቦታ ነይ ወይ እዚህ ቦታ ና ይባባላሉ አይደል? ተጣልተዋሉ። እና የሚመጡት አዲስ ነገር ሊኖር ወይ ደግሞ ሊያወሩ ነው አይደል? ተደጋጋሚ ቪዲዮዎች እንደዛ አይነት ናቸው እየሰሩ ያሉት። ይመጣሉ ይጠራሉ፣ ወይ ለማስቀናት ነው ወይ ደግሞ ሊላላጡ ነው ማለት ነው። ምንድን ነው እኔ እኮ አልገባኝ ከተጣላችሁ ሰው ጋር ደውሎ ኑ ሲሏችሁ ዝም ብላችሁ ትመጣላችሁ? ሩታም ትደውላለች ይመጣል። እሱም ይደውላል ትመጣለች። ምንድን ነው አላማችሁ እንዴ? የተጣላ ሰው እኮ እንደዚህ አያደርግም? የትም ዓለም ላይ የተጣላ ሰው እንደዚህ አያደርግም። በቃ አንዴ ደውላችሁ ልጠሩት ትችላላችሁ። እሱም ቁም ነገር ከሆነ ነው የሚመጣውም ሰው የመታረቅ ፍላጎት ካለው ወይ ደግሞ ተነጋግሮ ነገሮችን ለማጥራት ፍላጎት ያለው ሰው ነው የሚመጣው፣ አይደለ። ደውል ይጠራሉ፣ ሌላ ነገር ነው የሚሰሩት። የእሷም ትጠራለች፣ ሌላ ነገር ነው የምትሰራው። ምንድነው አላማው? እኔ ምንም የጅል ስራ ነው እየሰሩ ያሉት ሊገባኝ አልቻለም። ሰላም፣ ጤና፣ ፍቅር፣ ገንዘብ ይስጥልኝ ውድ የሀገሬ ልጆች። ትላንትና እንግዲህ አብርሽ እንደዚህ ሊያደርግ ይችላል ብዬ ገምቼ ነበረ። ያው ግምቴ ልክ ሆኗል። ብሽሽቁን ቀጥለውበታል ማለት ነው። ነገሮቹን እያባባሱት ነው። ለእኛም ማሰልቺ እየሆነ ነው ማለት ነው። ቪዲዮውን እያየው የዚህ ሀሳብ አስተያየት እንሰጣለው። እናንተም የተሰማችሁን ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን ስጡኝ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ ሰብስክራይብ በማድረግ ይህንን ፋሚሊ መቀላቀል ትችላላችሁ። ወደ ቪዲዮ። ሰላም ሰላም ሰላም ሰላም ሰላም ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደና ናችሁ? አይ እኛ በጣም ደና ደና ደና ደና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቼላችኋለሁ ፋሚሊዎቼ። ዛሬ ተመልሼ ስመጣ ደስ በሚል ሪላክስ በሚያደርግ በአሪፍ ቪዲዮ አንዳንድ ሰዎችን ጨጓራቸውን የምናቃጥልበት ቪዲዮ ይሆናል ማለት ነው ፋሚሊዎች ይኸውላችሁ ይሄ ጨጓራ የሚልጠው ማን ነው? ሚስቱን ነው ማለት ነው። ሚስቱን ጨጓራ ለመላጥ ሌላ ሴት ይዞ መጥቶ፣ ምን አይነት የልጅነት ጨዋታ እንደሆነ አይገባኝም። እኔ እውነት ከዚህ በፊት ፍቅር ቪዲዮ ሰርታለች። ሁሉም ነገር እኔ ላይ ነው እየተደፈደፈ ያለው ጥፋተኛ እያደረጉኝ ያሉት ሁሉም እኔን ነው ብላ ነበር እና አስታራቂም ሆና ቪዲዮ ሰርታ ነበር ግን አሁን እዚህ ቪዲዮ ላይ ደግሞ የምታደርጋቸው ነገሮች በጣም የሚያስቁ ናቸው። አንድ የሆነ አክል ቀን ጨጓራ እየተላጠ ነበርና ዛሬ በደንብ አርጌ የሆነን ሰው ጨጓራውን እንመጥላቸዋለሁ ማለት ነው ፋሚሊዎቻችን። እና ዛሬ ከፍቅርዬ ጋር ልንገናኝ ነው ማለት ነው ፋሚሊዎች። ከተገናኘን ትንሽ ቆየ ተኮራርፈንም ነበረ፣ እና በውስጥ መስመር ነገሩን ፈተን ታርቀናል። እኔና ፍቅር ያው ታርቀናል ማለት አይደለም አልሰጣላንም እኮ። አለመግባባት ግን በመሀላችን ተፈጥሮ ነበረ እና ዛሬ ግን ምንድምቅ ፏሽ ብርቅ ብለን ወደ እናንተ ከፍቅር ጋር መተናል ማለት ነው። አስቡት፣ ለዚህ ጉዳይ ነው ማለት ነው የታረቁት። ምንም ሌላ ዓላማ ሊኖራቸው አይችልም። ምክንያቱም አብርሽ በተደጋጋሚ ከሩታ እማይሆን ነገር ነበረ ሲያየ ነበረው እና ይህንን ነገር ለማባባስና እሷን በቃ ሌላ ሳይድ ለማስያዝ እሷን ታረቃት ማለት ከእሷ ጋር ተነጋግሮ ሩታን ያስቀኗታል ማለት ነው። ሌላ ምንም ዓላማ የለው። አብዛኛዎቻችሁ ፍቅር፣ አብርሽ ጠፍታችኋል አንድ ላይ እያላችሁን ነበረ። ዛሬ ደግሞ ተመልሰን መተንላችኋል ማለት ነው። ዛሬ ተመልሰን ስንመጣ በአዲስ ሀሳብ ደስ በሚል እናንተን በሚያዝናና እናንተ በምትወዱት አይዲያ ነው ማለት ነው የመጣ ነው። ይሄ እኛን አያዝናናንም ባይ ዘዌ ምንም የምታውቁ አይመስለኝም። ኦዲንሱ ምን ያዝናነዋል፣ ምን ያስጨንቋል፣ ምን ያስጠላዋል የሚለውን ነገር የምታውቁ አይመስለኝም። ዝም በላችሁ ይመጣል። ምንድን ነው ሀሳቡ? ፍቅር ስትመጣ በደንብ የምነግራችሁ ይሆናል ማለት ነው። ቤተሰቦቼ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ የኔ ቤት አዲስ የሆናችሁ አሁን ጉዞ ወደ 350 ኬ ደርሰናል። እግዚአብሔር ይመስገን። ይህ ሁሉ ደግሞ የሆነው በኔ ብቻ ሳይሆን በእናንተ ነው እና ከልብ አመሰግናለሁኝ። ከፈጣሪ በታች ላላችሁኝ እህት ወንድሞቼ በሙሉ ከልብ ከልብ ከልብ የሆነ ምስጋና አለኝ። እንግዲህ ዛሬ በጣም ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? ገና ቪዲዮውን ሳልጀምር ደስ እያለኛለሁ ነው ምንድነው? ቆይ ያለው ወንድ ልጅ የቤት ራስ ነው። ልቤ ተቃጥሏል እኮ ፋሚሊ፣ እሺ። በዛታ ምንድና፣ ዛሬ ግን ማለት ነው በደንብ አድርጌ ነው የምሰራላችሁ። ልስቱ ቁጭ ብለው ሊነጋገሩ ማድረግ ያለበት እሱ ነው። ምክንያቱም ወንድ ልጅ የቤት ራስ ስለሆነ ቤቱን መምራት ስላለበት ማለት ነው እንጂ ይሄ በአጉል ተልካሻ ነገር እሷም እንደዚህ ያመጣች እኔም እንደዚህ አድርጋለሁ ምናምን መሆን የሌለበት ነገር። ወይዬ ወይዬ ፈረንጁ ነጭዬ ብጭጭዬ አሁን ከኔ ጋር ትጣያለሽ። ምነው ብዙ ቦታ ይዛለን 15 ኪሎ ባይዘ ኪሎ። እኔ ግን ያልገባኝ ነገር ማለት ነው ፋሚሊዎች አብርሽና ሩታ መታረቃቸው አይቀርም። በዚህም ማለ በዛ ይታረቃሉ። ከዛ በኋላ ያለው ነገር ፍቅርና አብርሽ ወይ ደግሞ ይሳቅና ሩታ እንዴት ነው የሚያስቀጥሉት? በምን መልኩ ነው የሚቀጥሉት? እንደዚህ ተደራርገው ለነሱ ጸባቸው፣ መንስኤ መባባዝ ሆነው እንዴት ነው ከዛ በኋላ የሚያስቀጥሉት? እነሱ ሲታረቁ ማለት ነው ከ30 ኪሎ አሁን ላይ ፈጣሪ መስገና ወደ 45 ነው፣ ወደ 50 ተጠጋለች። ኪሎ ነኝ ማን ካገኘች በኋላ አብርሽ ሀቅ ታወራለች። ባህሪዋ ማለት ነው። በቃ ግን የምር አትዋሺ። ቪዲዮ ላይ ኦዲየንሶቻችን አሉ ጨምረሻል ኪሎ። አልጨምርሽም፣ ቀንሻለሁ፣ ቀንሻለሁ። ሀሳብ ውስጥ ከተተኝ በቃ። እሺ ለማንኛውም ፍቅር ዛሬ ለምን እንደጠራሁሽ አውቀሻል

ይጥሰኛል ባላየ፣ እግዚአብሔር ይስጥልን። አረፈቅ በቀደም ለታ ሩታና ጽጌ አንድ ላይ ሆኗል፣ እንደዛ እንዳልነበሩ ማለት ነው። ግን ፍቅር ግን ከሩታ ጋር እንዴት ነው የሚሆኑት? ሁሉን ነገር ረስተው አሁን እኛ ሾርት ሚሞሪንን። ከዛ እነሱ አብረው መቀጠላቸው አይቀርም። በቃ ቪዲዮ ይሰሩብናል፣ እርግጠኛ ነኝ። ይሄንን ግምትን ያዙት። የመጽፎ ነገር አታወሪ። ለማንኛውም ፋሚሊዎቼ አንድ ሰው ጫፏን እንዲነካት አልፈልግም። አይደለም ጫፏን እንድትነካ ማለት ነው። ቀና ብለው ራሱ ቢያዋት በተለይ ያኛው ይቀጭኑ ወይ ነጭ ልጅ በቴስት ነው ብለ ያመጣ። አሁን እሱ በሌለበት እንደዚህ ምን አስባለ? ስንት ጊዜ አብረው ቆመ አለ አይደለ? የዛኔ መማታት አቃታ። ለምን እሱ በሌለበት እንደዚህ ታወራለ? በቃ ሶስቴ ነው ምናምን አንተ ባለበት ሚስት ባለችበት እሱም በነበረበት አላስፈላጊ ነገር ሲያደርግ ነበር አይደለ። በጣም እልህ የሚያስይዝ የሚያስመታ ማለት ነው። እንኳን የሚያስመታ አይደለም የሚያስገድል ነበረ ሲያደርግ የነበረው። ያንን ሁሉ ጊዜ አልፈህ ምንም ላልሆነችው ልጅ ቀና ብሎ ቢያይሽ በቴስታ ነው የምገነጥለው ብናል። ይሄ ወጥ ነው፣ ወጥነት ነው። እውነት ደስ አይልም፣ ወንድነትም አይደለም። የምር ነው ግን እንዲህ አያቱላ አልፈለገም። ገባችኋ? እና ፋሚሊዎች፣ ለማንኛውም አንድ ላይ ነው የሚመጡት። እንዴት ነው? አንድ ላይ ነው ያኛው ቦርሳ በወቀ የሆነ ጊዜ አንድ ጊዜ የተቀመጠ ቦርሳ ሆኗል። ሁልጊዜ ከኋላዋ አይጠፋም። እና ማለት ነው ፍቅር፣ ስለዚህ ከዚህ በኋላ ምን እንደምናደርግ ታውቂያለሽ። ኋላዋ ላይ እንዳይከተላት ነው የምናደርገው። ሞክራለሁ ያው እኔ በቻልኩት መጠን ቤት ያጠናሁት ነገር አለ። ትንሽ ደግሞ ማለት ያለብኝ ነገር አንተ ትንሽ ብደግፈኝ። እንደ በቃ በደንብ አድርገሽ አቃጥያት። እሺ፣ ለማንኛውም ፋሚሊዎች፣ የኛም ጭጓራ እንደተላጣ አይቀርብት። የሌሎችን ምናቃጥላለን ማለት ነው። ፋሚሊዎች፣ እስከ መጨረሻ ይሄንን ቪዲዮ ካያችሁት በጣም በጣም በጣም ትወዱታላችሁ። ግን እኛ እንወደው አብርሽ እውነቱን እንንገር፣ እኛ አንወደውም። በታሪክ እንደዚህ አይነት ነገር ልንወድ አንችልም። ማንም ሰው ሊወድ አይችልም። እውነት እናንተ ምን እያሰባችሁ እንደሆነ እኔ እንጃ። ያው ሽቀላው ስለጣማችሁ ምንም አይነት ነገር ብታደርጉ አይገርመኝም። ግን ብዙዎቹ በተሳሳተ መንገድ ለእናንተም ኮሜንት እየሰጧችሁ ነው። በቃ ዝም ብለው ድፍን ብለው እናንተ የምታደርጉትን ነገር ብቻ ነው የሚደግፏችሁ እንጂ ይሄ ልክ ነው፣ ይሄ ልክ አይደለም እያሉ ሀሳብ አስቴታቸውን አይሰጡም። ዝም ብሎ ነው በቃ የሚደግፏችሁ፣ እና ይሄ ደግሞ ደስ አይልም። እናንተ የተቆጣጠራችሁት ኦዲንስ አለ። እነሱን ምንም ብትሏቸው እሺ የሚሏችሁ ሰብስክራይብ አድርጉ ብትሏቸው እንዲያርጉ ምንም አድርጉ ገንዘብ ላኩ ብትሏቸው እንኳን የሚልኩላችሁ ኦዲንሶች አሏችሁ። እነሱ የትም ስለማሄዱባችሁ ብቻ ይህንን አይነት ቪዲዮ መስራት ደስ አይልም። በቃ የተሻለ ነገር ኦዲየንስ የሚጨምር ቪዲዮ እየሰራችሁ ደስ የሚል ቪዲዮ ልቀቁ። በቃ ፍቅር ግን ማለት ነው ፋሚሊዎቼ፣ ፈገግታ አታበዛም። ከእኔ ጋር ስትሆን የምር ታበዛ ነው። ወይኔ ፈጣሪ ሆይ ለምን ታበዛ? ኧረ አንተ ራስህ እያበዛህ እኮ ነው። ዛሬ የተለየ በቃ ነጭ ለብሰህ የሰላም አምባሳደር መስለህ፣ ፈገግታ የለም። እኔ አይቼ አላውቅም እንደዚህ ስትስቅ ምናምን ይቅርታ አርጉልኝ እና ቅንድ መስቀል የሚችለው ነገረኛ ሰው ብቻ ነው እና እኔ አልችልም። እኔ በጣም ነገረኛ ያለሁኩ ልጅ ነኝ ማለት ነው። የዋህ ነኝ። ሁለቱንም አንድ ላይ ነው እንጂ ለብቻ አልችልም። ጸባያችን ሸጋ ነው። በጣም ደስ የሚል ጸባይ ያለን እንደመጡም እንደምናደርግ ሱቅ ነው የምንልካቸው። ለአንደኛው ማስቲካ ምጣለን እንለዋለን። ሲጀመር ማለት ነው። ለምንድን ነው እነሱ አብረው እንዲመጡ የደወሉላቸው? ምን ያደረጋል? ማናገር ካለበት እሷን ብቻ እሷን ብቻ ጠርቶ ወይም ማስቀናትም ከፈለገ እንደዛ ማድረግ ይችላል። አብራችኑ ማለት ምን ምንድን ነው ይህ መላላጥ? ከባድ እውነት። እሺ እንደምላችሁ ሰላም ነው። ቅርዬ ጋር ደከመንና ሱቅ ሚላ ከጣጣን ነገር አይደለም ያላችሁት። በነገራችን ላይ የምታደረጉት ነገር ሁሉ ማለት ነው። ቦራ መስሏችሁ ነው የመጣችሁ ያላችሁ የመሰላችሁ። የእነሱ ድርጊት ብቻ እኮ አይደለም የእናንተም ድርጊት ነው እኮ። እንደዛ የሚያስመስሉ እንደ ቦራ የሚያስመስሉ የእናንተ ነው። እሷ ደግሞ ማለት ነው ቅድም አሳ አምሮኛል እያልሽ ነበር። ታጥምድ አሳ ዘላስ ዋኝታ ታምጣ ዋኝታ ታምጣ። መናሽን እንደ ክብር ዝቅ ማድረግ እያየሁ ነው እኔ እግዚአብሔርን ማለት ነው። ወይ ለእርቅ ካልሆነ አንድ የተጣላ ሰው ማለት ነው ደውሎ እዚህ ቦታ ነኝ ወይ እዚህ ቦታ ና ይባባላሉ፣ አይደለ? ተጣልተዋሉ። እና የሚመጡት አዲስ ነገር ሊኖር ወይ ደግሞ ሊያወሩ ነው፣ አይደለ? ተደጋጋሚ ቪዲዮዎች እንደዛ አይነት ናቸው እየሰሩ ያሉት ይመጣሉ ይጠራሉ ወይ ለማስቀናት ነው ወይ ደግሞ ሊላላጡ ነው ማለት ነው ምንድን ነው እኔ እኮ አልገባኝም ከተጣላችሁ ሰው ጋር ደውሎ ኑ ሲሏችሁ ዝም ብላችሁ ትመጣላችሁ? ሩታም ትደውላለች ይመጣል እሱም ይደውላል ትመጣለች ምንድን ነው አላማችሁ እንዴ የተጣላ ሰው እኮ እንደዛ አያደርግም የትም ዓለም ላይ የተጣላ ሰው እንደዚህ አያደርግም። በቃ አንዴ ደውላችሁ ልትጠሩት ትችላላችሁ። እሱም ቁም ነገር ከሆነ ነው የሚመጣውም። ሰው የመታረቅ ፍላጎት ካለው ወይ ደግሞ ተነጋግሮ ነገሮችን ለማጥራት ፍላጎት ያለው ሰው ነው የሚመጣው። አይደለ ደውሎ ይጠራሉ፣ ሌላ ነገር ነው የሚሰሩት። የእሷም ትጠራለች፣ ሌላ ነገር ነው የምትሰራው። ምንድነው አላማው እኔ ምንም የጅል ስራ ነው እየሰሩ ያሉት ሊገባኝ ያልቻለ ምን ስምኛ እናንተ ከእውቀት ነፃ ስለሆነ አሳ ትፈልጋለች አሳ አምሯታል ኧረ ፍቅርዬ ትንሹ አሳ የሚፈልግ ትልቁ የሆነ አለ በዚህ በኩል ጭራ ውጭ ሆኖ እጆቹ እንዲጠፍቃል የሚተቀም እንዲ እሱ ወይኔ በላቸው እውነት እኔ አሁን ፍቅርን እወዳታል ከነዚህ ውስጥ ካሉት ውስጥ ግን አሁን አሁን እየሰራችው ያለው ነገር በጣም የሚያስጠላ ነገር አይመጥንም። በቃ እሷ ስትጠራ የምትመጣ ከሆነ እቃነች እንዴ! ለፈለገው ዓላማ የሚጠቀምባት ከዛ በኋላ እሱ የሆነ ነገር ከሆነ ሰላም ከሆነ ይተዋታል ምናምን ነገር፣ ወይ ደግሞ ሲፈልግ ሌላ ሴት ያመጣል። ምንድን ነው እንደዚህ መግማት መግማማት፣ እየነገርኩሽ ነው

በራሰ በሪዳ ያለም ችግር የለም። ከተራባችሁ እኮ ገዝቼ በራሴ ማስቲካ ሲራብ የሚበል አይደለም እውቀታችሁ። እዚች ጋር አሳ ምናም ምናምን እያላችሁ ነበረ፣ ረስታችሁት ነው። በጣም ሌላ ሙድ ውስጥ እየገባችሁ ስለሆነ ከአምስት ደቂቃ በፊት እያወራችሁ ያላችሁትን ራሱ እየረሳችሁት ነው ያላችሁት። ለማንኛውም ታጥቦ ጭቃ ማለት መሳሳሙን ምን አመጣውሽ? መሳሳሙ ምን አመጣው እጂ ስማል ምናምን አመጣ አረው የት የታ ቤትም በል። እውነት አሁን እኛ የግድ ነውን? ነው ነው የምሰራው ፋሚሊ የሆነ ነገር ተባብረን የሆነ ደረጃ ላይ መድረስ አለብን እንጂ በእንደዚህ አይነት ነገር አንቀጥልም። ለምን እንደዚህ እያወቅን እኛም እየተናደድን ቪዲዮ መስራትም የለብንም። እና የሆነ ሀሳብ ማምጣት አለባችሁ። ኮሜንት ላይ ጻፉልኝ። አንተ ነህ አትጥራኸኝ አትድረስብኝ አልኩህ አይደለ? ለምን ጠራኸኝ? እሱ ሲጠራሽ ብቻ ነው። እንደ አንቺስ ደውለሽ እየጠራሽው አይደል? እንደ ይህንን እኮ እኛም የማንፈልገው ከሁለታችሁም ነው እኮ እኛ የማንፈልገው። አንቺም አትደውይ፣ እሱ የማይደውል በቃ አንድ ጥሩ መፍትሄ የማታመጡ ከሆነ እንደዚህ አይነት የብሽሽቅ ነገር እየሰራችሁ የምትቀጥሉ ከሆነ ደስ አይልም። በቃ አትጠራሩ። አንቺ እሱ ሲደውልልሽ ብቻ አትጥራኝ ብዬ አደለ ምናምን አትበይ። በቃ አያስብልም። አሁን ይሄ ነገር እንዳይቀጠል ከፈለግሽ አንቺ ወይ እሱ ሲደውልልሽ አለማንሳት፣ ወይ ሲጠራሽ አለመሄድ። በቃ ሲደውልልሽ ወይ አንስተሽ በስልክ መጨረስ፣ ሲጠራሽ ግን አትሄጂ። አንቺም ደግሞ ደውልሽ አትጥሩ። እንደዚህ አይነት ነገር እያዘጋጀሽ አቃጥሏሉ አናዶ አለው አስቀኖ አለው ምናምን ነገር ብለሽ አስበሽ አትደውይ። በቃ ታይውና ነገሩን ቋጩት። በቃ አንዳችሁ እኮ ካልደወላችሁ ነገሩ አይሰፋም። ተይት። ለምን ትፈልጋለህ? ለምንድን ነው የሰዎችን ትኩረት ለመሳ የምትፈልገው? አልገባኝም። ተጃጅ። ለምንድን ነው በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ፣ በጠፊ እንዳላላጋሽ። በቃ አንዴ አጥተናኛ ይወላችሁ ተሳካላት፣ ተሳካላችሁ ማለት ነው። በቃ ሩታ እንደዚህ እንድትሆን ነበር የፈለጉት፣ የምኞታቸውን አገኙ ማለት ነው። ደግሞ አብርሽ ፍቅርን አስተናግጃት ይላል፣ ሊያደባደባቸው ይሄ አረብስ። እኔ ከትልቅ ሰው አልጠብቅም እግዚአብሔርን ግን፣ እድሜያቸው ስንት ነው እነዚህ ሰዎች? እድሜያቸውን ማወቅ እፈልጋለሁ። እኔ እርግጠኛ ነኝ ከ20 አይበልጥ። አረ የምን ከ1 ከ15። እኔ የህፃን ልጅ አስተሳሰብ ነው እንደዚህ የሚያስበው እንጂ ትልቅ ሰው በዚህ በነሱ ኤጅ ያለ ሰው ሀያ የሚበልጥ ሰው እንደዚህ የሚያስብ አይመስለኝም። አልገባኝም። አልሄድም እሱ ጋር አልሄድም እያልኳት እሷ ናት አክብራ የመጣችው ሁሌ። በቃ ይሳቅ ደግሞ እንደዚ አይነት ነገር ይደጋግማል። እኔ አልሄድም እሱ ጋር እያልኳት እሷነች ምናምን። ኖ በቃ እንደዚ አይነት ቦታ ላይ መገኘት የለብህም እንዴ አንተ የመበሻሸቂያ መንስኤ መሆንም የለብህም። በቃ ከቻልክ ፊልም ልሰራ ነው ልታስቀና ነው አለ። እሷ የጠራችን በቃ ይህን ነገር ተውና፣ አንተ ነገሮችን ወደ ማብረድ መሄድ ነው ያለብ በቃ ማስታረቅ ካለብህም ማስታርቅ፣ አለበለዚያ በቃ ውጣ አለቀ። እሷ ስላለችኝ ነው ምናምን። አንተ በራስ አትመረም እንዴ ደግሞ ጻናችሁ እያደረጋችሁ ያላችሁት ነገር ትላለ። እናንተስ እናንተ እያደረጋችሁ ያላችሁት የትልቅ ሰው ስራ ነው። አይደረግም። እናንተም እንደዚህ ማድረግ የለባችሁ። አይደለም ዛሬ የሰራውን ቪዲዮ ዋጋ ትከፍልበታለህ። ስንት በር በቤተሰብ ጋር ቀንስልህ እንደኔ ባመጣህበት ምናምን ሰሀት እንዳተነካ ይደለኛ እያረገፈልክ ይሆናል ነገር ለማንኛውም ሰው ከዛኛው ከዳኒ ጋር እስኪ ልክልሃለው ብያሃል። ለእሱ ልክ ይልሃለው ከሰጠህ ማለት ነው። ልብስህንም ታጋራለህ። አረ ወንድም የነፋስ እንዳይወስድ እስቲ በኪስ ድንጋይ ነገር ያዝ ሚኒኩት ለምን አቅም ዛሬ ተንበላጠጥን እኛ በኋላ በቃ ማንም ላይ ተንበላጠጥ። ግን መድሃኒዓለምን እኔ ከልቤ ያሳቁኝ ነበር። ከልቤ ምን ያሳቁኝ አልቻልኩም። አንደኛ የምናደርገው አክት እኔና ፍቅር የምናወራቸው ንግግሮች ከዛ የሚገጣጠመው ነገር ነገር እያወራን እነሱ ሲናደድ የሚገጣጠመው ነገር ንግግራችን አጥንተን ሆኖ ጌታ ሆይ ጌታ ጌታ ይርዳን እንግዲህ ሊያር ይችላል። በቃ አንተ ብዙ ጊዜ ያዘንክ ነበረ ዛሬ ነው እርመን ከዚህ በኋላ ተከታታይ እንደዚህ ሊሆን ይችላል እና ለዚህ ማላገጥ ምናልባት የመልስ ምት ይኖራል፣ በእርግጠኝነት ይኖራል። በደንብ መጨረሻ ላይ እኮ ነው አጨራረሱ ሲያሳምረው ብሎ ልጁ ግን ማለት ነው የፊልም አክተር ነው። የህንድ ፊልም አብዝቷል፣ የምር አብዝቷል። እነሱ ብቻ እኮ አይደለም የህንድ ፊልም የሚያበዙት፣ እናንተም የህንድ ፊልም ነው ያበዛችሁት። የህንድ የቱርክ ምናምን ነገር አብዝታችኋል። ሁላችሁም ፊልመኞች ሆናችኋል፣ እና በጣም በቃ ያስጠላል። ከጊዜ ወደ ጊዜ እያደረጋችሁ ያላችሁት ነገር ያስጠላል። በቃ አዲስ ነገር ፍጠሩ። ይሄ ተደራረበ፣ በቃ ተደጋጋሚ እንደዚህ አይነት ነገር ሆነና ይሰለቻል። በቃ ሌላ ቪዲዮ ልቀቁና ኦዲየንሱንም አስደስቱት። ያው ዛሬ ደግሞ እነሱ ወይ በሌላ በመልስ ምት ይመጣሉ ወይ ደግሞ ያ የፈረደበት ዳኒ እሱን ቀጥሮት አንድ ላይ ወይ ቀጥሯቸው የሆነ ነገር ይፈጥራል ማለት ነው። ወይ ደግሞ ሜሪ እናንተ እንዴት እንደዚህ ታደርጋላችሁ ብላ ወይ ኢሳቀን ልታወራ ትችላለች ምናምን። በቃ ከዚህ ውጪ ምንም አይነት አዲስ ነገር አይመጣም? ምንም በቃ የሚገመት ነው። እየሰራችሁት ያላችሁት ነገር የሚገመት ነው። በቃ ምንም ሌላ ነገር ትፈጥራላችሁ ብለን እንድታሳስቡን አታረጉም። በቃ እናንተም ታቁታላችሁ የምትሰሩትን፣ እኛም የምትሰሩትን እናውቀዋለን ስለዚህ ሰልችቶናል። እንዴት ነው ቤተሰቦች? እናንተ አልሰለቻችሁም? ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። መግቢያ ላይ እንደተናገርኩት ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ በማድረግ ይህንን ፋሚሊ ተቀላቀሉ። ማጣት አያገኛችሁ ማግኘት አይለፋችሁ። ሰላምኑልኝ።